የሚያደርገው ሶስት መቶ ስልሳ ዲግሪ እያዞርን ካለንበት ስልሳ ሜትር በመራቅ ቀርጻ ማካሄድ እንችላለን ማለት ነው። እንዲሁም ለካሜራ ለካሜራማኖች ትልቅ ዜና ነውና እንደው ምን ችግር ይፈታላቸዋል ብሎ እንግዲህ ችግር የሚፈታላቸው ምንድነው፣ እነሱ መዞሪያ አይጠበቅባቸውም። ይህን አካባቢ ኤሪያን እንቅረጽ ቢሉ ከሆነ ቦታ ላይ እነሱ የሚመቻቸው ቦታ ላይ ቁጭ ብለው ይህንም ከሚፈልጉት ቦታ ላይ ጥለው ሪሞት ኮንትሮል እያደረጉ መጠቀም ይችላሉ ማለት ነው። ሜትር ነው አንድ ሜትር እስከ 6 ሜትር ማለት ነው። 360 ዲግሪ ሮቴት ያደርጋል ስንፈልግኛ ማለት ነው። እንዲሁ ምን አነሳሳ ግን ይህ እንዲሰራ አነሳሳ? የሰልፍ ስቲክን በማየት ነው። ሰልፍ ስቲክ ብዙን ጊዜ በእጃቸው ይዘው ነው እንደዚህ የሚጠቀሙትና የሚያነሱት ማለት ነው። እና አድካሚ ነው።

ምልክት አድርገን ከታች ጋሻቸውን አስቀምጠን በአፍሪካ ካርታ ውስጥ ስለነዋል እና ከላይ ያለውን በቀለም አሸብርቀ ነው። አፍሪካ የብዙ ህዝቦች፣ የብዙ ባህሎች ና የብዙ እንትኖች መገለጫ ነች። ና ይህ እንደዚህ አድርገን አስቀምጠናል። ይህም በወንድማችን የተሰራ ነው። ይሄኛው ተነዳጅነትና ቁጣን የሚገልጽ ስል ነው። ይችኛዋ ጠባቂነትን ታመለክታለች። ይሄኛው የመርከቡ በሰው ብንወክለው ነጎድጓድን ወይም መቁረቁም ምን ሁሉ ተቻችሎ መውጣት የሚችል ነው። ይሄኛው ውሻው ታማኝነትና ጠባቂነትን ያመለክታል። ይሄኛው ተናዳጅነትን ቁጣና ብስጭት ምንድን ነው ያቀረፈው ለውድድሩ? መበየጃ ማሽን እና ካዝና ብር ማያዣ ካዝና ብር ማያዣ ካዝና እንትናለ በፓስወርድ ነው፣ ማንኛውም ሰው ላፈ አይችልም። ይሄኛው ደግሞ ያነኛው ትልቅ ማሽን ነ እኔ በሎዚቃ በሁለት ለውዚቃ ና ብሎን ና ውሀና ጭረጩ አድጌን ይሰራ ምናልባት እንግዲህ ሀሳቡ እንዴት መጣለ? ምን ችግር ለመፍታት ነው ያሰባል አሁን ለምሳሌ የዚህ ማሽን ብዙ ሺህ ብር ነው የትኛቱ ግን ሁለት ወር ባልሞላ ነገር እንሰራታለ እና እኔ የሰራሁት ከእኛ ሰፈር የሆነ ልጅ ነበረ እና ስራ መስራት ፈድ አንዱ ባለ ሀብታሙ ሶስት አራት ማሽን አለ ይህኛው ግን ማሽን የምና መስራት ጋር ይሰራል እና እንደዚህ አይነት ሀሳብ ሁለተኛው የራሱ መጥፋት እዚህ ጋር ይጻፋል። የተፈለገውን ነገር በምሳሌ ማዝ ብለን መጻፍ ይቻላል። ይህንም ሲት ያደርገዋል። በዚህ አይነት መንገድ ተማሪዎች ይማራሉ ማለት ነው። በእያንዳንዱ ነገር ወደ መምህራን ስሄድ ደግሞ መምህራኖች ተማሪዎችን የሚያስተምሩበት መንገድ የራሳቸውን ኮድ አላቸው። ዝም ብሎ በተማሪዎች ሊገቡ አይችሉም። የመምህራኖችን ኮድ ይጽፋሉ። ኮዳቸውን ከጻፉ በኋላ መምህራኖች ተማሪዎችን ከመዘገቡ በኋላ የሚቆጣጠሩበት ነገር ነው። እዚህ በፊት ከተመዘገቡ ተማሪዎች ዝርዝር እዚህ ጋር አለ። የተማሪዎች ዝርዝር አይዲያቸው፣ እና ማርካቸው ማለት ነው እዚህ የተቀመጠው። ስለዚህ አዲስ ተማሪ መመዝገብ ከፈለጉ ከዚህ ጋር ገብቶ ለምሳሌ ከበደ ማለት ይቻላል። ከበደ ብሎ ስቱደንታይቲ አሁን አይዲ ይሰጣሉ። ማርክ ደግሞ እዚህ በፊት የነበረው ሊሰጡ በዚህ አይነት መንገድ ተማሪውን አዲ ያደርግተነው ማለት ነው። ከበደ። ስለዚህ ይሄ መምህራን የሚያደርጉበት መንገድ ነው። መምህራን ደግሞ የሚያስተምሩበት መንገድ ደግሞ ሌላ ኮድ አለ። ይሄ ደግሞ መምህራን የሚያስተምሩበት መንገድ ነው። ተማሪዎችን በፕሮጀክተር እያሳዩ የሚያስተምሩበት ማለት ነው። ስለዚህ ያው መምህራን ሞጁል እዚህ ጋር አለ። የመምህራን ሞጁል ሲያገኙ ይሄ ሊንክ ነው።

እና ሚዛን የቀረብ ነው አይወቲ ዌዘር ዳሽቦርድ ነው። ይህም የሚያገለግለው ሶፍትዌር አፕሊኬሽን ነው። ዌዘር የተለያዩ የአየር ሁኔታዎችን ከኢንተርኔት ላይ ዳታዎችን ሰብስቡ ለእኛ እንደዚህ በቪዚብል በሆነ ዳሽቦርድ ዊዘር ፍሬንድሊ የሆነ ዳሽቦርድ ያለውን ላይክ ቴምፕሬቸር ምን ያክል ነው፣ ሂውሚዲቲ ኮንዲሽኑን የሚያስረዳ ነው ማለት ነው። እና ያለውን ዊዘር ኮንዲሽን ነው ያለውን የዌዘር ኮንዲሽን በዚህ መልክ የሚያሳየን ሲሆን እንዲሁም ደግሞ ሪሞት ሪሞት ሚን በየርንበት ቦታ ይቀያየራል። ከዚ ይህ የሚያሳየን የኮሌጅ አየር ንብረት ነው። ወደ አዞ ምናምን ስንሄድ ደግሞ ይቀያየራል ማለት ነው። ከሌሎች ዌዘር አፕሊኬሽን የሚለየው አንዱ ነገር እሱ ነው። በምን ይለያል። ከዛም በተጨማሪ ደግሞ የሌሎች ወይዘሮ አፕሊኬሽኖችን ራሳችን አብዴት ማድረግ አንችልም። ያን ፊክስድ ነው። ይሄ ግን በራሳችን ስታይሉ መቀያየር እንችላለን። መጨመር የምንፈልገው አድባድ ካለ መጨመር እንችላለን። እኛ ወደፊት ደግሞ ያሰብነው ፊቸር ደግሞ የተለያዩ ሴንሰር እና አለርቶችን በመጨመር አሁን ለምሳሌ ቴምፕሬቸር ራይዝ ሲያደርግ አለርት አድርጎ ለምሳሌ ወደ አግሪካልቸር ምናምን ዝናብና በሚመጣበት ሰዓት ሲኒስ አድርጎ አለርት አድርጎ በጊዜ ስራቸውን እንዲሸግ ወይም እነዛ እንዲያግዛቸው ነው። እኔ የሞከርኩት ምንድነው ኦንላይን ቮቲንግ ሲስተም፣ ኦንላይን ቮቲንግ ሲስተም የሚል እስካሁን የነበረው የሀገራችን ኢትዮጵያ በየአምስት ዓመቱ የሚደረገው ምርጫ ማንዋሊ ነው፣ ወይም በአካል በመገኘት ሰዓትን በማባከን እንዲሁም ወረፋ ይዞ ከጧት 1ሳ እስከ ማታ 1ሳ ስለሚቆይ ይህ አንዱ ችግር እንዳለው ነው። ሁለተኛው ደግሞ ምንድን ነው? በኮሮና ታይም ለምሳሌ ምርጫ መካሄድ እያለበት ነገር ግን የኮሮና በሽታ መጠጋጋትን አያስፈልግም በመባል ተራዝሟል። ስለዚህ እኔ አንዱ ችግር ስለሆነ ያን ለመቅረፍ ወይ ቤዝድ ቢሆን ወይም ኦንላይን ሲስተም ቢሆን የተሻለ ይሆናል። ሰዎች ሪጅስተር ካደረጉ በኋላ ባሉበት ቦታ ሳይቸገሩ ሴሌክት ማድረግ ይችላሉ። እንዲሁም የመረጡን አካል አንድ ጊዜ ብቻ ነው ምረጥ የሚችሉ። የእድሜ ገደብም አለው። ከ18 ዓመት በታች ሆኖ ይመርጥ አይችልም የሚል ሲስተሙ ሊሚቴሽን አለ፣ ሊሚት ያደርገዋል። አንድ ቮተር ወይም መራጭ ገብቶ ሲመርጥ የሚመርጠውም አንድ ተወዳዳሪ ብቻ ነው፣ ለአንድ ጊዜ ነው የሚመርጠው። ወደውንም የመረጠውን ሪዛልቱን ማየት ይችላል። ውጤት ለማሳወቅ ሰዓት አይፈጅም ማለት ነው። ምን አነሳሳ፣ ወይም መፍትሄው ምንድነው? ለሚለው ያነሳሳይ ምንድነው? አሁን አንደኛ ኮረና ላይ የነበረው የጊዜ ገደብ እርዝማኔ ነው። ሁለተኛ ደግሞ ምርጫ ተጭበረበረ ነበረ፣ ኢንቫሊድ ሆነ፣ አመኔታ አጣ እየተባለም ሲወራ ነበረ። በተጨማሪ ደግሞ አቅመ ደካማዎች እንዲሁም ቤተሰብ አሳዳጊዎች የሆኑት ወረፋ ይዘው ቤታቸውን ዘግተው ነው የሚውሉት። ያን ከሚሆን ከቤታቸውን ቢመርቱ የተሻለ ይሆናል በሚል ሳቢ ነው ሞክር ያለው። ስሞክርም አምስት አክተሮች አሉት። አንዱ ምንድን ነው ሲስተም አድሚ ነው። ሁለተኛው ኢሌክሽን ኦፊሰር ነው። ሶስተኛው ሪጅስተር ነው ሲስተም አድሚን አራተኛው፣ ሚን ወተ መራጮች አምስተኛው፣ ካንዲዴት እጮኞች ወይም ተመራቾች ማለት ነው። ሲስተም አድሚን ስራው ምንድነው? መጀመሪያ ራሱን ማኑዋሊ ይመዘግባል። ከገባ በኋላ ኤሌክሽን ኦፊሰሩን ይመዘግባል። ኤሌክሽን ኦፊሰር ደግሞ የራሱ የሆነ አላፊነት አለው። አንደኛ ስቴሽን ወይም የምርጫ ቦታዎችን ይመዘግባል። ሁለተኛ ደግሞ ሪጅስተራልን ይመዘግባል። ቀጥለን ወደ ሪጅስተራል ስሬድ ሪጅስተራል ደግሞ ወተሮችን መራጆችን እንዲሁም ካንዲዴትን ተመራጮችን ይመዘግባል። እሱን አንድ አንድ ማሳየት ይችላል። ሲስተሙ ተራርኪ ወይ ቪዲዮ እንዴት

እኔ የሰራሁት ኦንላይን ፋርማሲ ነው። ኦንላይን ፋርማሲ ነው። እነዚህ የሚሰራው ሰዎች ከቤታቸው ነው። ሰዎች ከቤታቸው ነው። አሁን ችግር ላይ ቢሆኑ ኦንላይን እዚህ ጋር መድኃኒትን የማገዝ ነው። እዚህ ጋር አሁን ቋንቋዎች አሉ፣ በእንግሊዝኛ በአማርኛ እና ደሞ እዚህ ጋር መድኃኒት ለመግዛት ከፈለገ

ኢነርጂ የሚያመነጭበት ኃይል ነው። ኢነርጂ የሚያመጨው ደግሞ ፍሪ ኢነርጂ ሊሆን ይችላል። እንዲሁም ደግሞ የተለያዩ ኢነርጂዎችን በማመንጨት ቻርጅ ማድረግ ይችላል። እንዲሁም ደግሞ የተለያዩ ኤሌክትሪኮችን አብዴት እንዲያደርግና ኢነርጂን ወደኛ እንዲለቅ ይሆናል ማለት ነው። ሌላኛው ደግሞ ከዚህ ላይ መኪናችንን ፓርክ በሚያደርግበት ጊዜ ነው። መኪናችንን ፓርክ ስናደርግ እንግዲህ ሰውየው ከተለያዩ ሱፐርማርኬቶች ወጥቶ ወይም ደግሞ የተለያዩ ስራዎችን መስራት ከፈለገ ከቤት ሊሆን ይችላል ፓርክ ያደርጋል። ስለዚህ ፓርክ ከዚህ ላይ እየሆነ ነው፣ ቻርጅ እየሆነ ነው ያለው መኪናው ማለት ነው። ስለዚህ እንዳያችሁት መብራት በርቷል፣ መኪናችን ቻርጅ እያደረገ ነው። ስለዚህ ይህ ደግሞ ኢነርጂ ያመነጨ ነው ማለት ነው። ኢነርጂ ማመንጨት ምልክቱ ላይት ወይም አምፖል ያበራልና ያያችሁ ደግሞ መኪናችንን ደግሞ ቻርጀር ውስጥ ማስወጣት ከፈለግን በዚህ ሁኔታ እናስወጣለን። ቻርጀር ማድረግ ከፈለግን ደግሞ ይህን በመንካት ቻርጅ እንዲያደርግልን ያደርጋል ማለት ነው። ከዚህ ላይ ደግሞ ቻርጅ የሆነ ላይት ካበራለን ኤነርጂን እንዲያመነጭ ዋና ምክንያት ይሆናል ማለት ነው። በመጀመሪያ ድሉ ስለሰጣችሁ አመሰግናለሁ። ከዚህ ላይ የሰራሁት እንግዲህ የአትክልት ማዳበሪያ ማደባለቂያ ነው። ይህ የአትክልት ማዳበሪያ እንግዲህ የሚጠቅመው ገበሬውን ገበሬውን በአንድ ሁኔታ ገበሬውን በአንድ ሁኔታ ደህና አድርጎ ለመጥቀም የሚሰራ ነው። እንግዲህ ይህን በምናይበት ሰዓት ገበሬው በአንድ ድንጋይ ሁለት ወፍ እንደመታ የሚያስቆጥር ስራ ነው ያለው ማለት ነው። ይሄ ስራ እንግዲህ በምናይበት ሰዓት ከዚህ ላይ መፍጫ አለው። በመፍጫው አማካኝነት ገበሬው የአትክልት ማዳበሪያውን እያደባለቀ ያወጣል ማለት ነው። የአትክልት ማዳበሪያ የአትክልት ማዳበሪያው ደግሞ የተሰራ ከዲናሞ፣ ከቀለም እቃ እና ከሃይላንድ ክዳን ከባዞን የተሰራ ይህ እንግዲህ ይህ እንግዲህ በአንድ ድንጋይ ሁለት ወፍ እንደመቱ ገበሬዎች ይቆጥሩታል ማለት ነው። ምክንያቱም በአንድ አካባቢ በአንድ አካባቢ ቆሻሻቸውን ያጸዳሉ፣ በሁለተኛው ደግሞ አትክልታቸውን ያበለጽጋሉ ማለት ነው። ይህንም መሞከር እንችላለን። ብረት የመቁረጥ የሚችል ፓወር ነው ያለው። ይሄንን እንግዲህ ለገበሬዎች አቅርብ ያለው ማለት ነው። ድሉ ደግሞ የሚሰራው ለኢትዮጵያ አንድ ትልቅ ነገር ነው። ኢትዮጵያን አንድ እርምጃ ወደፊት የሚያደርግ መሳሪያ ነው። ይህንኛው እንግዲህ ወታደሮች በሚሄዱበት ሰዓት ወይም ደግሞ ጦርነት ላይ በሚሄዱበት ሰዓት ሆስፒታል አለው ከኋላው። ከፊት ደግሞ ካሜራ አለው። ይህንኛው እንግዲህ ሮኬቱ ላይ የተጠመጠመችው ሽቦ የሰውን ስድስት ሌል ከተጠመለለች የሰውን አይን ማጥፋት የምችል ሽቦናት ጨረራ ማለት ነው። ከፍተኛ ሙቀት በምታገኝበት ሰዓት የሰውን አይን ማጥፋት ትችላለች ማለት ነው። ወደዚህ ወደ ፊተኛው ስንል ደግሞ ካሜራው እንግዲህ የሚሰራው ደግሞ ካሜራው እንግዲህ የሚያሳየው መሬት መሬትን ወደ ላይ ሰማዩን ደግሞ ወደ ታች ነው የሚያሳየው ማለት ነው ምክንያቱም ሰሜ ላይ መሬቱን ወደ ላይ ያረገበት ምክንያት ፈንጅ ለምሳሌ መሬት ላይ ይኖራል ማለት ነው። ያኔ ከላይ ላይ ስለሚያሳየ ሰዎች በትክክለኛው መንገድ ይወጣል ማለት ነው። ከኋላ ያለው ሆስፒታል ደግሞ ቁስለኛ ወይም ደግሞ የተጎዳ ሰው ሊኖር ይችላል። ወታደሮች ያንን እያከመ ይሄዳል ማለት ነው።